በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስም። መጋቢት ሃያ አራት በዚህ ቀን በእስክንድርያ ለተሾሙ አባቶቻችን ሊቃነ ጳጳሳት ሃምሳ ዘጠነኛ የሆነ የቅዱስ አባት የእስክንድርያ ሊቀ ጳጳስ አባ መቃርስ አረፈ። የሚከበረባት ሳብራ በምትባል አገር ነው። ከጣናሽነቱ ጀምሮ ይህንን ዓለም ንቆ ትቶ የምንኩስና ልብስ ሊለብስ ወደደ። ወደ አስቄት ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ፣ በተጋድሎም ተጠመደ። ከእርሱም በጎ ስራዎች ትርፋቶች ተገልጸው ታዩ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶስነቱ ይሾም ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፍቃዱ ሳይወድ በግድ ሾሙት። ወደ እስክንድሪያ ይዘውት ሲሄዱ እግረ መንገዱን ከተወለደባት ሀገር ደረሰ። እናቱም በዛ በህይወት አለች። እርሷም የዚህ ኋላፊው የኃላፊውን ዓለም ክብር የምትጠላ እግዚአብሔር የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እሱ ራሱ እሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር፣ በሰላምታ ልትገናኘው አልት። ያልተነሳችሁ ያላወቀችው መስሎት እኔ እገሌ ልጅሽ አይደለሁም ለምን ሰላምታ አሰጭኝም? ወይስ አላውቅሽም አላወቅሽኝም? አላት። እርሷም እኔ ሳውቅሃለሁ፣ ራስን የራስህን ያላወቅህ አንተ ነህ። በዚህ በሊቀ ጵጵስና ክብር ሁነህ ከማይህ ሙተህ ተገንዘህ ባይህ በወደ ነበር። ካሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበር፣ ከዛሬ ጀምሮ ግን በመምናር ሁሉ ኃጢአት ነው ብላ መለሰችለት። ከዛ ሁለቱም በአንድነት አለቀሱ። ይህም የእናቱ የተናገረችው ነገር በልቧ አደረ። ስለ ራሷ ድህነትና የምምናኑ ነፍሳቸውን ለማዳን መጻሕፍት በመጻፍ በማንበብ በመምከርና በመገሰጥ እያነቃ ሲታገል ኖረ። ደግሞም በእውነተኛ ካህናት ምስክርነት በቀር ካህናትና ኤጲስቆጶሳት ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተክርስቲያንም ገንዘብ የማይገባውን ምንም ምንም ማራይ ወስድም ነበር። ኤጲስቆጶስነትና የቀሳውስትን ወገኑ ወገናቸውን ጥቅም ባላቸው በቅዱሳት መጻፍ ቃል በመምከር ይጠብቃቸው ዘንድ ያግዘ ያዛቸው ነበር። ሰላምታ በሰላምና በጸጥታ ሁኖ በማርቆስ ወንበር ሀያ አመት ኖረ። በሹመቱ ወራት አብያተ ክርስቲያናት ተቃንተው በተሳካን ተስተካክለው ያለ መቋረጥ በጸሎትና እና በቅዳሴ የተሰርተው አገልግሎት ሲሰጡ ኖሮ ከዚያ በኋላ በሰላም አረፈ። በጾሎት የምትገ በረከቱ ከኛ ጋር ለዘላለሙ ትኖር፣ አሜን። በዚች ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ስለርሱም ክብር ይግባው ክብር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባካ ገቡት ይልቅ

በማርያም ጸሎት ኢየሱስ ክርስቶስ ባንድነት ይማረን፣ ኢየሱስ ክርስቶስ ባንድነት ይማረን፣ ኢየሱስ ክርስቶስ ባንድነት ይማረን። ለዘላለሙ አሜን።